አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ፣ እኔ ሰላም ነኝ። ወደ ቤተሰቦቼ ዛሬ እንግዲህ ብቅ ብያለሁ። እውነት ለመናገር ቃል የለኝም። ብዙ አላበዛባችሁም

እቲ እኔ እንግዲህ በዚህ አጋጣሚ አስያ ጓደኛዬ የምወድሽ የማከብርሽ እውነት ለመናገር አንዳንድ ጊዜ አጃቢዎቹ ይበዛል። ግን ከዛ ሁሉ ካጀበይ ሰው ከዛ ሁሉ ጓደኞቼ ከዛ ሁሉ እስታሁን ድረስ ልጆችን ያልተዎች እሞሱ መያላል እኔ ወላሂ ላዚም ማለት ነው በጣም ስለምወላዳባት እና በጣም ስለምወዳት በጣም ስለምንቀራረብ፣ የረጅም ዓመት ጓደኛ ያላት አላችሁም፣ የረጅም ዓመት ጓደኛ አይደለች። ድንገት ነው በቅጽበት ላይ መንገድ የተዋወቅነው። ባሌና ባሏ ጓደኛ ናቸው፣ ግን እኛ ግን አንተዋወቅም ነበር ማለት ነው። የሆነ አንድ ቀን ተግባባን፣ አንድ ቀን ተዋወቅን፣ አለቀ። ግን የረጅም ጊዜ የማውቃቸው ሰዎች ግን እስታሁን ከልጆቼ ጎን የሉም። እኔ ስወጣ ወጣው እኔ እያለሁ እንደዛ የሚያጀረግዱት ሁሉ እኔ ከሀገር ስወጣ ወጣው። የት ናችሁም ብሎ የሚጠይቃቸውም የለ፣ ስቲል እንኳን መንገድ ላይ ራሱ አግኝተዋቸው እንዴት ናችሁ ምናምን ብሎ የሚጠይቃቸው ራሱ የሚረዳቸው ከጎናቸው ሆኖ ማንም ሰው የለም። የአጃቢ እኔ ክፉና ደጉን ያየሁባቸው ልጆቼ፣ ብዙ ወዳችኋለሁ ብዬ ብዙ የሆንኩላቸው ሰዎች ልጆቼ እንዴት ናችሁ? ይበቃ። ሌላውን ተውት። ለሰው ልጅ መልካም ቃል ሰደቃ ነው። እስታሁን ድረስ ግን እውነት ለመናገር አሁን ነው የቀረጠችው እንጂ እስታሁን ድረስ አንዴ ዳቦን፣ አንዴ ቆሎን፣ አንዴ በቃ ማሰራላቸው ነገር የላቸው የላትም ማለት ነው። በቀደም ለልጆቿ ያደረገችውን ሁሉ ሰጣቸዋል፣ ለልጆች ማለት ነው። ልክ እንደ ልጆቿ እንደ ልጆቿ ማለት ነው። እና በዚህ አጋጣሚ ጓደኛዬ የምወደሽ የማክብርሽ እህቴ፣ መጎረር ቋንቋ ነው። ስለዚህ አላህ ያክብርልኝ እናም ደግሞ አላህ ከልጆችሽ እንዳይነጥልሽ፣ እንዴ ከምንም ከማንም በላይ እንዳይነጥልሽ፣ ከልጆችሽ። ከልጅ መነጠልና ከልጅ መራቅ በጣም ከባድ ነው፣ በቃላት የማይገለጽ ነው። እንደዚህ ነው ብሎ ማውራት እራሱ የማይቻል በጣም ከባድ በቃ ከባድ ነው፣ ከባድ ፈተና ነው። እውነት ለመናገር እና አኖርዬ በዚህ አጋጣሚ ኔወድ ሁሉም ነገር ጠፋፍቶብሃል። ይኔ አባት ባዶ ቤት እንደዚህ ሆነ ስላየው

በቃ ሁሉም የሆነ ነገር አጣ ስትለው ሲደናገር፣ የሆነ ነገር በል ስትለው የሆነ ሲዟዟት፣ ሲደናገር አንጀት የሚበላኝ እውነት ለመናገር ማለት ነውና። ያው ዝሮ ዝሮ ልጄ እኔ እንጃ ብቻ አሁን አስራ አራት አመቱ ነው፣ አስራ አራት አመቱ ነው አሁን አኗር ማለት ነው። ግን ከአስራ አራት አመት ውስጥ አብረናት የኖርናት አመት ሶስት አመት ብቻ ናት። ድሮም አያውቅኝ። ድሮም አንድ አመት ከሶስት ወር ከምናምን ሲሆነው እኔ ከአገር ወጣሁ። አያውቅኝም፣ ድሮ ማለት ነው። አሁንም ደግሞ ህይወትን እያስጀመርኳቸው ያለ መልሶ ደግሞ መልሶ ስደት ትዝ ያላላይ ነገር ማለት ነውና፣ አይዞት፣ ይገባኛል። ይከፋሃል፣ እንኳን አንተ አይደለህም፣ እኔ ሳይህ እዛ የሆነ ነገር አምጣ ስትልህ ምናምን ሲደናገርህ ምናምን የሆነ ውስጤን ምን አይነት ስሜት እንደተሰማ የሆነ ብርድ ብርድ ነገር ና ያለኝ እውነት ለመናገር ማለት ነውና፣ ከባድ ነው። የኔ ማር የእናቱ የእናቱ ልጅ የኔ ልጅ የኔ ውድ ልጅ የእናቱ ልጅ የኔ ሳኪልታ የኔ ፈገግታ፣ አንተ እኮ እንዴት ልንጋራቸው። የእናቱ ልጅ ማለት አኖር ነው፣ እውነት ለመናገር ማለት ነውና፣ አማሪ የኔ ውድ እኔ እንጃ። በአንድ ሲሆኑ የሆነ ልብ ይረጋጋልና አኖር አማሪ ሁን፣ ገጠር ነው ያለችው ማለት ነውና በቃ በበላሁ በጠጣሁ ቁጥር ነው የማስታውሳት። እና እሱ ራሱ እናት ያኗር በቃ አማር ይምጣ ምናምን ሲል ማለት ነው። እዚህ አሁን የመጨረሻ አሁን ሰኔ ነው የመጨረሻ ማጠቃለያ ፈተና ነው። እሱ አኗ አማር እንዲመጣለት ይፈልጋል አኗር ማለት ነው። ምክንያቱም ብቻውን ቤት አባትየውን ቁጭ ስለማይል ቤት ውስጥ በጣም ተጨናንቋል አኗር አሁን ላይ ማለት ነውና ይምጣልኝ ይላል። እኔ ደግሞ አሁን የመጨረሻ ማጠቃለያ ትምህርት ስለሆነ ትምህርትህን ጠንክረህን ለጥናትም ለስራውም ለሁሉም ኃላፊነት ከባድ ነው። ያንን ያንን ነገር እንዲቀርፍልህ ፈተና ስምትፈተን ድረስ ብዬ ነው ወደ ገጠር የላኩት ማለት ነው። እና አሁን ላይ ምንድን ነው አኗል እንጃ ትናንት ላይ ሙሱ መያን ኬክ ራሱ ማለት ነው። እናቴ እንዴት ብሄራ ላድርስለት እናቴ፣ ምን ይሻለኛል ትራንስፖርት ምናምን የለም ደግሞ አሁን ወደ ገጠር ማለት ነው። እና ምን ይሻለኛል እያለ ነበር። የማይገርማችሁ ማለት ነው። እና አኗል እንኳን በቃ እኔ ያላሰብኩትን ነገር ስለሚያስብ ለዛም ነው የሆነ ልጅ እየተጎዳ ያለው ማለት ነውና ጣሊ ለኝ ምን ይወድ ልጅ አንድ ላይ ብትሆኑልኝ ደስ ይለኛል። የሆነ ምሳም ሲበላ አኗር አኗር ምሳ ሲበላ የሚያስበው ለማማር ነው። አሁን የትናንትና ኬክ ስላልበላ ውስጡ ተቃጥሎ አኗር ማለት ነው። እናት ምን ይሻለኛል ስራይ ማለት ነው በቃ ብላ እንዴ ምን ምን ይሰራለታን ምናምን እያልኩት ይማለ ድጋሚ እናሰራታለን ሙሱ በያን እያልኩ ማለት ነውና በቀደም ጋር የጋገረችለ ዳቦ ልነግራቸው አልችልም። አ- ማርዬ ማን ነው የጋገረው አስያ አስያ ናት የጋገረችልኝ ምናምን እያለ ማለት ነው ነውና ምን እንደምላቸው አላውቅምና፣ የኔማር ማር በጣም አመሰግናለሁ። ጓደኛዬ፣ የምወድሽ እህቴ በጣም ነው የማመሰግነው። ክብሬ ይልኝ አላህ ይስጥልኝ። ያልታሰበውን ነገር አላህ ይስጥሽ የኔ ማር ልጅ እንዳስደሰትሽልኝ፣ አንቺንም ደግሞ አላህ ያስደሰትሽ። በጣም ነው የማመሰግነው ውድ የሀያት ቤተሰቦች እንዲሁም ደግሞ ደግሞ የአኗሪ ቤተሰቦች ሰብስክራይብ አድርጓት። ገና ሞኔታይዜሽን አልሆነችም። ሞኔታይዜሽን እንዲሆንላት ተባብሯት ማለት ነው ጓደኞቼ በስራ ላይ ተወጥራ በዚህ ላይ ብዙ ኃላፊነት አላት እና ለሁሉም እናቶች እንግዲህ አላህ የምንገናኝበትን ነገር ይፍጠርልን። ሲቀጥል ነገር እንግዲህ የተነፋፈቀን ሁሉ አላህ ያገናኝ። ስለዚህ ስሜት ብዝዝዝት ይበለለይ ጓደኞቼ፣ የምወዳችሁና የማከብራችሁ ሰላማችን ይብዛ ሰላሙ